የተከበራችሁ ቤተሰቦቼ እንዴት ናችሁልኝ? ተመልሽ በሌላ ቪዲዮ መጥቻ ያለው ማለት ነው። እንግዲህ እንደምታዩት ብሩኬ ከሌላ ሴት ጋር መጥተዋል ማለት ነው። እንግዲህ ቆይ ብዙ ወንዶች፣ እኔ በተለይ የቡታየራ ዩቱበሮች ማለት ነው፣ አንድ ሴት ስታመጡ ለምንድን ነው ጀርባ የምታዞሩ? እቺ ደግሞ ከየት መጣች? ጌታ ሆይ ወይስ ከዚህ በፊት ማለት ነገሩ አልገባኝም ቤተሰብ ወይስ ከዚህ በፊት ነገሩ ነገር አላችሁ ወይስ ከካሜራ ጀርባ ስለምትግ እኔ እንጂ አላውቅም፣ ቤተሰብ ግራ ተጋብቻለሁ። የእውነት ከብሩክ እኔ አልጠብቅም። ከኒጋ አትለያዩም ብዬ ሳስብ ነበረ። ብሩኬ በፍጹም እንደዚህ የሚያደርግ ልጅ አይደለም ብዬ ነበረ። ብዙ ጊዜ እኔ የምር ሳስብ ነበረው ማለት ነው። እና ነገሩ እንግዲህ እንዲየሆኑ ቀርተዋል። ብሩኬ እንግዲህ ማታ ማን ነው እንዳይቀራ አዲስ ሕይወት ጀምር ያለው ብለዋል። እንግዲህ እንደምታዩት በሳቅና በፈገግታ እንግዲህ እንደምታዩት እንግዲህ ጀርባ ላይ ነው ደረቷ ላይ ተኝታለች። ልጅቷ ማለት ነው እና እንግዲህ እንጠብቃለን። ምን ጉድ ነው? ምን ጉድ ነው? ኧረ ሰው ባታስደነግጦ ጥሩ ነው ማለት ከአሁኑ ስድብ ጀመሩ። ብዙ ኮመንቶች ስድብ አለ። በእርግጥ ማለት ወይ ለስራም ሊሆንም ይችላል ወይ ሃይሚን ለመናደድ ነው ብዬ ነው የማስበው። ቤተሰብ ብቻ ብሩክ እንዴት ከሌላ ሴት ጋር ይመጣል ብዬም አሰብኩ። ቤተሰብ ብቻ ግራ ያጋባል ነገሩ ማለት ነው። ወየ በላቸው ምን አይነት ጎድኖ ዛንድሮስ አረ፣ የትውበሮች ምን ሆናችሁ? የምናካችሁ አረ፣ የምር ለተመልካች በቃ ክብር የምባል ነገር የላችሁማ። እንዴት እንደዚህ ታደርጋላችሁ? ጭራሽ ከሌላ ሴት ጋር እንደፎከረ፣ እንግዲህ ብሩኬ ሌላ ሴት አቅፎ መጣ። እንደሚታዩት እንግዲህ ሲፎክር ነበረ። አሳይሻለሁ እያላት ነበር ባለፈው ለሃይሚ ትላንትናም ብለዋል። ይኸው እንዳለ እንደፎከረ አመጣ ዛሬ ማለት ነው። እና ቆንጅዬ ናት ይህችም ደግሞ በቃ ሃይሚዬ ነው የምትመስለው። ጌታን ይኸው ትንሽ እንደምታዩት ሁግ ነው ሁግ። ቀጥላን ይመጣችሁ በቃ ቆንጂ ናት። ችም መችም ወይን ለመፋመስ ነው፣ ችም ለመታወቅ ነው የመጣችው። ፍቅር ወይ ፍቅር። ብሩኬና ሀይሚ ታዋቂ ስለሆኑ እንግዲህ ከታዋቂ ሰዎች ጋር ለመስራት ነው የፈለገችው። ወይን ሚዲያ ላይ መታ በራሷ ቻናል ልትመጣ ልትሆንም ትችላለች። ወይም ብሩኬ ደግሞ ሀይሚን ለመናደር ነው ብዬ ነው ያሰብኩ። እንግዲህ ማኑ እንደይቀራ አለ ብሩኬ ማለት ነው። እና እንግዲህ አዲስ ህይወት እንደጀመረ ተናግረዋል። እውነት ለመናገር ብሩኬና ሀይሚ እንደዚ ትሆናላችሁ ብዬ አንድ ቀን አስቤ አላቅም። በማላቸው ክፍታት ባታስገቡ መልካም ነው። በብሩኬና በሀይሚ ባህል እኮ ፍቅር አላቸው። በቃ ሁለቱም አንድ ላይ ሲገናኙ ነው ሁለቱም የሚጨቃጨቁ እንጂ እውነት፣ ከትላንትና በተለቀቀ ቪዲዮ ላይ በደንብ ብታዩ ልብ ብላችሁ ብታዩ ሁለቱም ፍቅር አላቸው። እውነቴ ነው ምላችሁ። ሀይሚ የሆነ በቃ የሆነ ነገር አላት ከብሩኬ ማለት ነው። እና የብሩኬ የፍቅር ጥያቄ አላቀረበላትም። ለዛም ልትሆንም ትችላለች ሀይሚ ማለት ነው። እና በሁለቱም መሀል ፍቅር አላችሁ። ለምን እንደምትነጫነጭ ሀይሚ አላቅም ብሩኬም በጣም ትወዳለች፣ ብሩኬም እንደዛው እውነት። ሁለቱም ሲገናኙ በጣም ይጨቃጭቃሉ። በቃ እንዳምን እህት እና ወንድም በሉ በቃ መንታ ልጆች እንደዛ ነው የሚሆኑ እውነት ለመናገር ማለት ነው። እና በአይሜና በብሩኬ መሃል ፍቅር አላችሁ። መቼም አይለያዩ ብዬ አስባለሁ። ቤተሰብ እኔ እንጃ። ስራም ከሆነ ስሩ ግን በዚህ ልክ እንደዚህ ባትሆኑ። ብሩኬ ደግሞ ሌላ ሴት ጎትታ ማመጣት ትንሽ ደብሮኛል፣ እውነት ለመናገር ማለት ከሀይሚ ጋር ነገሮችን አስተካክላቸው አስተካክላጩ ከሀይሚ ጋር ብትመጡልኝ ደስ ይለኛል። ሀይሚም እንደዛው ማለት ነው የሆነ ነገር ብሩኬ ቢገልጽ ለሀይሚ የሆነ ነገር ቢገልጾ እኮ ሀይሚ ወደ ራሱ ወደ ቡሩኬ ትመለሳለች። የሆነ ሀይሚን በቃ የሆነ ነገር ትፈልጋለች ከብሩኬ ማለት ነው። እና ብቻ በማላችሁ በሁለቱም መሀል ፍቅር አላችሁ። ሁለቱም ሲገናኙ ይነጫነጫሉ፣ ይጣላሉ። በቃ እንደ ህፃን ልጆች በቃ እንደዛ ነው። ገባችሁ? ስለዚህ እኔ እንጃ ብሩኬ እንደዛ ያደርጋል ብዬ አላስቡም። ቤተሰብ ለማንኛውም ማታ እንጠብቃለን በጉጉት ቪዲዮ አይተም ብንፈርድ አይሻልም? ቤተሰብ እስኪ በኮሜንት ሁላችሁም አሳብ አስተያየታችሁን ጻፉ። ይህን ላይክ አድርጉ። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ተመልሼ በኋላ ላይ እስኪ ቪዲዮ አይታን የምንፈርድ ይሆናል ማለት ነው ቤተሰብ እና መልካም ቆይታ